አሁን በደረስንበት ዘመን ዓለማችን ከወትሮው በተለየ ሁኔታ መንታ መንገዶች ላይ ትገኛለች። አንደኛው መንገድ ወደ ምድራዊ ገነት የሚወስዳት ሲሆን፣ ሁለተኛው ደግሞ በተቃራኒው ወደ ምድራዊ ሲኦልም ሊወስዳት የሚችል አማራጭ ያለበት ጊዜ ነው። ምድራዊ ገነት ስንል የሰው ልጆች ተድላና ደስታን በአግባቡ አጣጥመው የሚኖሩባት ምድር ስትሆን፣ በተቃራኒው ደግሞ ያለው ነገር ማንኛችንም መገመት እንችላለን። ታዲያ ይሄ ሁሉ የሚከሰተው በምን ምክንያት ይመስላችኋል? አሁን በፍጥነት እና በሚገርም ሁኔታ እየተስፋፋ በመጣው ውስብስብ የቴክኖሎጂ እድገት ደረጃ ምክንያት ነው። በተለይም አርቲፊሻል ኢንተሊጀንስ ወይንም ሰው ሰራሽ አስተውሎት የምንለው በአማርኛ ማለት ነው። ከሌሎች የቴክኖሎጂ አይነቶች ጋር በመቀናጀት ተአምራዊ የሚመስሉ ክስተቶች እየተከሰቱ ነው። ከስር መሰረቱ ኢኮኖሚያዊ፣ ባህላዊ፣ ማህበራዊ፣ ፖለቲካዊና ሌሎችንም መስተጋብሮችን የሚቀይር የሚለዋውጥና ፍጹም ወደ አዲስ ዓለም ልንሸጋገርበት የምንችልበት ወቅት ላይ ደርሰናል። ታዲያ ምርጫዎቹ በኛው በሰዎች እጅ ላይ ናቸው። ወደ ምድራዊው ገነት የሚወስድን መንገድ ወይንም ወደ ሲኦል መንገድ የሚወስድን መንገድ፣ አማራጮች ባሉበት ሁኔታ ውስጥ መምረጥ ያለብን እኛው ሰዎች መሆናችንን መረዳት ያስፈልጋል። አንድ ሰሞኑን የተከሰተውን አዲስ እና አስገራሚ መረጃ ልስታቸው። በቅርቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከተወሰኑ ባለሥልጣኖች ጋር ወደ ተወሰኑ የአረብ አገሮች ተጉዞ ነበር። በተለይም ሳዑዲ አረቢያ ውስጥ በነበራቸው ቆይታ የነበረው ሁኔታና በዚያም በነበረውበት ወቅት የተደረጉ ስምምነቶች እንዲሁም ውይይቶች የሚደምቁ የሚገርሙና የሚደንቁ ናቸው። በዛው በተመሳሳይ ወቅት የአሜሪካ ትላልቅ የቴክኖሎጂ ካምፓኒ ባለቤቶችም ተገኝተው ነበር። ለምን ብዙ ብዙ ብዙ የሚወሩ ነገሮች አሉ። ሳውዲ ከነዳጅ መር ኢኮኖሚ ወደ ቴክኖሎጂ መር ኢኮኖሚ ለመሸጋገር በሩጫ ላይ ትገኛለች። የሚገርማችሁ በመጪው አምስት ዓመታት ውስጥ ልታደርግ ያሰበችውን እቅድ ብንመለከት ትደነቃላችሁ። ቴክኖሎጂ ባመጣው ውጤት ሁሉንም ስራ በቴክኖሎጂ የሚሰሩ ሆነው ዜጎች ያለምንም ችግርና ጭንቀት በየወሩ አስፈላጊ የሆነውን ገቢ የሚያገኙበትን መንገድ እቅድ ላይ ናቸው። ምን ማለት ነው? እያንዳንዱ ስራ ኦቶማቲክ ሲሆን ማለትም፣ በማሽን የሚሰሩ በሚሆኑበት ጊዜ ሰዎች በብዛት ስራ ላይ ላይሰማሩ ይችላሉ። ይህም የገቢ ሁኔታ ላይ ትልቅ ተጽዕኖውን ያመጣል። ለዚህ መፍትሄ ሲባል ደግሞ በምድራችን ላይ በዓለማችን ላይ በየአገሩ እየተወያዩበት ያሉት በተለይ የፖሊሲ አውጪዎች እና መንግስታት ዩኒቨርሳል ቤዚክ ኢንካም የሚባል ወይንም ዓለም አቀፍ የሆነ መሰረታዊ ገቢ ለሰዎች የሚለው፣ አሁን ግን ካለው የቴክኖሎጂ ሁኔታ በመነሳት መሰረታዊ ብቻም ሳይሆን እያንዳንዱ ሰው ከፍተኛ ገቢ የሚያገኝበት ዘመን ነው። ይሄ እየገባንበት ያለው ዘመን ለምናም ከሚገባን በላይ በጣም አስገራሚ ክስተቶች የሚታዩበት ነው። የሰው ልጆች የተሟላ ደስታ የሚባለውን ነገር የሚያዩበት ሁኔታን ሊፈጥር እንደሚችል ባለሙያዎቹ እቅድ ብቻ ሳይሆን ለመተግበር እየሰሩ ነው ያሉት። በቢሊየን ሳይሆን በትሪሊየን የሚቆጠር ገንዘብ በተለያዩ የኢኮኖሚ ዘርፎች ላይ ኢንቨስት እየተደረገ ነው። በኤነርጂው፣ በትራንስፖርት፣ በሕክምና፣ በግብርና፣ በተለያዩ ዘርፎች። አሁን እነዚህ በምታዩቸው ትናንሽ ክሊፖች የቪዲዮ ክሊፖች ውስጥ አንዳንድ ነገሮችን መረዳት ትችላላችሁ። ይሄ የሚያሳየው ዓለማችን በፍጥነት በሚገርም ሁኔታ ከአንድ ደረጃ ወደ ሌላ አዲስ ዓይነት ዓለም እየገባች መሆኑን ነው። ታዲያ ይሄ ሁሉ ፍጥነት እና ለውጥ በሚካሄድባት ዓለም ውስጥ እኛ አገራችን ኢትዮጵያ ውስጥ ምንድን ነው መደረግ ያለበት? ሰዎች በአሁኑ ጊዜ ከገቢ ማነስ ጋር በተያያዘ የኑሮ ውድነት፣ የኑሮ ጭንቀት እንዲሁም የደሞዝ ማነስ የሚባሉ ነገሮች በብዛት ይነሳሉ። ብዙ መወያያ ጉዳዮች አሉ። በሚገርማችሁ ሁኔታ እነዚህን ሁሉ መፍትሄ ለማድረግ የሚቻልበት ጊዜ በመምጣት ላይ እያለ ስለሆነ ዋናው ነገር ተቀራርቦ በዚህ ዙሪያ ውይይት ተደርጎ እንደ ቴክኖሎጂን በመጠቀም የሰዎችን ሕይወት፣ ኑሮ፣ ዕለታዊ አኗኗርን በፍጥነት መቀየር እንችላለን የሚለውን ከሌሎች በማየት መስራት እንችላለን። ይሄ በተጨባጭ ጎረቤታችን በቅርባችን ያለችው አገር ሳውዲ አረቢያ በመጪዎቹ አምስት አስር ዓመታት ውስጥ አቅዳ በመስራት ላይ ትገኛለች። መኪናዎቻቸው በሙሉ ራሳቸው በራሳቸው የሚሄዱ ሌሎች፣ ግብርናን በህንፃ ውስጥ የሚካሄዱ የጓሮ አትክልቶች ሁሉ የሚመረቱበት በጣም ሰፋፊና ትላልቅ የሆኑ የፀሐይ ኃይል ማመንጫዎች ከነዳጅ ወጥቶ፣ ምክንያቱም የነዳጅ ፍላጎት እየቀነሰ አካባቢ ስለሚበክል እሱ ላይ ምንም አይነት ሌላ ተጨማሪ ኢንቨስትመንት ማድረግ እንደማያስፈልግ እየታወቀ ስለሆነ ከዛኛው የነዳጅ ኢኮኖሚ ወጥቶ ወደ ቴክኖሎጂ መር ኢኮኖሚ ለመግባት በሚደንቃቸው ሁኔታ ሳውዲ አረቢያ ሩጫ ላይ ትገኛለች። ሁሉን ነገር ለመቀየር አቅዳ ተነስታለች። ለዜጎች አስፈላጊውን በጣም በቂ የሆነ ገቢ የሚያገኙበት እያንዳንዱ ህይወት ያለው ከዛ ውጪ የሰው ኃይል የማስፈልግበት ትላልቅ ኢንዱስትሪዎች ኦቶሜትድ ሆነው ማሽኖቹ እርስ ራሳቸውን በራሳቸው የሚሰሩበትን ሲስተም እየዘረጉ ነው ያሉት። ይህ ብቻም ሳይሆን በጣም ብዙ ብዙ ብዙ ነገሮች በፍጥነት በዓለም ላይ እየተካሄደው ነው ያሉት። ዩናይትድ አረብ ኤሚሬትም እነ ኳታርም ቢሆኑ ለተመሳሳይ ስራ ተዘጋጅተዋል። ለዚህ ነው ከአሜሪካኖቹ ባለስልጣኖች ጋር ውይይት ያደርጉት። እነሱ ብቻም ሳይሆን የቴክኖሎጂ የአሜሪካ ከፍተኛ ቴክኖሎጂ ባለቤቶች ሁሉ ተገኝተው በዚህ ዙሪያ በከፍተኛ ደረጃ ነው ውይይት የተደረገበት። ምን ያህል ዓለማችን በፍጥነት እየተለወጠች እንደሆነ ከዚህ መረዳት እንችላለን። ከቪዲዮ ክሊፖቹ ከአንዳንዶቹ በእንግሊዝኛ ቢሆን የሚሰማው ይህንን ቁም ነገር የሚገልጹ ናቸው። እንዴት የሚመጣው ዘመን በአግባቡ በትክክል ከያዝ ነው ምርት የሚትረፈረፍበት ሁሉም ነገር የሚረክስበት የሰው ልጆች የሚያስፈልጋቸውን ነገር በቀላሉ የሚያገኙበት ዘመን እንደሚሆን ከመቶ ፐርሰንት በላይ እርግጠኛ ሆነው ነው የሚናገሩት የቴክኖሎጂዎቹ ባለቤቶች። ታዲያ በዚህ ዙሪያ በጣም በጣም በጣም ሰፊ ሀገር ሰፊ ነገሮች አሉ። ሰፊ ሀገራት የሚሳትፉበት ነው። ብዙ ብዙ ውይይቶች እየተደረጉ ነው ያሉት፣ አሜሪካም ሆነ በሌሎች ሀገሮች ማለት ነው። በዚህ ዙሪያ አዳዲስ ነገሮች እየተደረጉ ያሉት የማይቀሩና እኛ መዘጋጀት ያለብን ጉዳዮችን ማየት አለብን። የምንማራቸው ትምህርቶች እንደ ድሮ መሆናቸው በፍጹም ሊታመን አይችልም። እንደዛ ሊቀጥሉ አይችሉም። አኗኗራችን ስራ የምንለው ራሱ ምን ሊሆን እንደሚችል ከዚህ ቴክኖሎጂ ካምፓኒ ባለቤቶች አፍ መረዳት ይቻላል። ለዚህ ነው ሁሉም ሀገር እየተዘጋጀበት ነው ያለው። ያ ዝግጅት እኛም ሀገር መደረግ አለበት። ተጠቃሚዎች መሆን አለብን። እንዴት ነው የምንጠቀመው? በዚያ ዙሪያ ግንዛቤ ያለን ሰዎች ተሰባስበን በአግባቡ መዋየትና ዜጎች ተጠቃሚ የሚሆኑበትን ሁኔታ ማመቻቸት ያስፈልጋል ብዬ አምናለሁ። በጣም ብዙ ዝርዝር ጉዳዮችን የምናወራበት ይሆናል። ምክንያቱም ምክንያቱም አገራት በፍጥነት እየሰሩ ነው ያሉት በተለይ የአርቲፊሻል ኢንቴሊጀንስ መስፋፋትና እንዲሁም ደግሞ በሚገርማቸው ሁኔታ ከዚህ በላይ ደግሞ አድናቆትን ያገኘው የኳንተም ኮምፒውተር ማለም ከዲጂታል ኮምፒውተር ወደ ኳንተም ኮምፒውተር እየተገባ ስለሆነ ያኛው ደግሞ የበለጠ ከኤአይ ጋር ሲገናኝ የሚገርም ዓለም ውስጥ እየወሰደን ያለ ስለዚህ የማይለወጥ ነገር የለም በዚህ በመጪው ዘመን ውስጥ። ይሄ ደግሞ ረጃጅም ዓመታትን የሚወስድ ሳይሆን በአጫጭር ዓመታት ውስጥ ለውጦቹን የምናያቸው ይሆናል። ከመኪና እስከ አይሮፕላን በራሳቸው የሚጓዙ ብዙ ስራዎች በራሳቸው በማሽኖቹ የሚሰሩ ማሽኖቹ ራሳቸው አስበው አቅደው የሚተገብሩ የሚያስቡ ማሽኖች በዓለም ዙሪያ የሚሰማሩበት ዘመን። አጠገባችን ነው። ከዚህ በጣም በጣም በጣም ብዙ ጥቅሞች ይገኛሉ። እንደ ባለማዎች አገላለጽ አሁን በዓለማችን ያለው ምርት በአጭር ጊዜ ውስጥ አስርና ከዛ በላይ እጥፍ ሊጨምር ይችላል። ሁሉም ሰው የሚያስፈልገውን የሚፈልገውን ነገር በቀላሉ የሚያገኝበት ዘመን ሩቅ እንደማይሆን ነው የሚገልጹት ሩቅም ሳይሆን በአጭር ዓመታት ውስጥ እቅዱን ለመተግበር በስራ ላይ ያሉ አገራት ሁሉ አሉ እየተገብሩ ያሉ። ያም ብቻም ሳይሆን ብዙ ታዥ ነገሮች እንደሚመጡ ባለሙያዎቹ ያብራራሉ። ይሄ በአጭር ጊዜ አውሪል አውርቼ የሚጨርሰው ጉዳይ ሳይሆን በዝርዝር ማየት ያለብን የሚመለከታቸው አካላቶችም ውይይት የምናደርግበትና ተጠቃሚ የምንሆንበት። ከዚህ ዕድል ተጠቃሚ መሆን አለመቻል ደግሞ በተቃራኒው እንዳልኳቸው ምድራዊ ሲኦልንም ሊፈጥር ይችላል። ምክንያቱም የምንኖርበት የቴክኖሎጂ ደረጃ ከሌሎቹ በጣም የወረደ ኋላ ቀር ከሆነ በተለይ ወደ ውጪ የምንሸጣቸው ምርቶች ሊኖሩን አይችሉም። ለምን ቢባል ቴክኖሎጂዎች አመራረትን በጣም ያረክሳሉ፣ ወጪ ይቆጥባሉ። በዚህ የተነሳ ምርቶችና አገልግሎቶች ይረክሳሉ ከሚገባው በላይ አንዳንዶቹ ነፃ እስከ መሆን ይሄዳሉ። ነፃ ምንም የማይከፈልበት ማንም ሰው በነፃ የሚገለግልበት ሁሉ የሚሆንበት ዘመን ስለሆነ እኛ ይህንን አምርተን ይህንን ሰርተን ወደ ውጭ ሸጠን የምንለው ነገር አሁን በደረስንበት ዘመን የሚያስኬድም አይነት ሁኔታ አይደለም። ከስር መሰረቱ ለውጦች በዓለም ላይ እየመጡ ነው፣ ማሰብ አለብን። ሰራተኛ ስራ ፍለጋ ከአንድ አገር ወደ ሌላ አገር የሚሄድበት ዘመን እየቀረ ይሄዳል። ይሄን ማወቅ ያስፈልጋል። ምክንያቱም የሰው ኃይል፣ የሰው ጉልበት የማስፈልግበት ዘመን ላይ እየገባን ነው። እንደውም እንዳልኳቸው ሳውዲ አረቢያ ለዜጎቿ ምንም ነገር ሳይሰራ፣ ምንም ስራ ሳይሰሩ በየወሩ አስፈላጊ ከፍተኛ ክፍያ ለእያንዳንዱ በመክፈል ስራዎች ግን በማሽን በራሳቸው እንዲሰሩ በማድረግ የተቀናጣ የተደላደለ የተመቻቸ ህይወት ለመፍጠር እየሰሩ ነው ያሉት። ኦልሬዲ ስራ ጀምረዋል። ለዚህም ነው የአሜሪካ ቴክኖሎጂ ካምፓኒ ባለቤቶች እዛ የነበሩት በዚህ ዙሪያ የተወያዩት። ከነዚህም ጥቃቅን ክሊፖች አሁን ቪዲዮዎች ካስቀመጥኳቸው መረዳት የሚቻለው በዚህ ዙሪያ ያለውን እንቅስቃሴ ነው። በዚህ ቅኝት ውስጥ ቶሎ በፍጥነት ካልሄድን ብዙ ብዙ ብዙ ነገሮችን በማጣት ጉዳት ላይ ልንወድቅ እንችላለን። ብዙ ነገር ልናጣ እንችላለን። ቀጣይ በጣም ብዙ ነገሮችን የምንወያይበት ጊዜ ነው እና በዚህ ዙሪያ ቀጣይ ውይይቶችን እንዴት እናደርጋለን የሚለውን ነገር እናይበታለን። ለጊዜው በዚሁ ገታ ላርግ እና ቀጣይ ነገሮችን በሚቀጥለው ጊዜ እንወያይባቸዋለን።